እንግዲህ ዳጣየን ያልጠበቀችው ነገር ገጠማት። እሱንም መቋቋም አቃታት። እጅግ በጣም አዘነች። ሌላው ወይዘሮ ማርታ በዳጣና በአባቷ አባትና ልጅ በመናደድ ደረጀን ሲጥ አድርጋ አነቀችው በተኛበት። እጅግ በጣም ያሳዝናል። ዳጣ አሁን ሀዘኑን መቋቋም አቃታት። የምታደርገው ግራ ገብቷት በእንባታ ጁባ ትገኛለች። ሰላም ወደና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛላችሁ። ቻናሉን ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ዳጣ ቀጣይ ፓርቲ ይዘን መተናል። ዳጣ ያልጠበቀችው ነገር ትልቅ አደጋ ውስጥ ትገኛለች ማለት ነው። አሁን ወይዘሮ ማርታ በዳጣና በደረጀ ውጤት አንድ መሆናቸው ያናደዳት፣ የምታደርገውን ነገር ስላጣች አሁን አቶ ደረጀን በትዳሬ ላይ ማግጠህ፣ ጎረምሳ ልጅ አንጥተህ እቤቴ አስገብተሃል። ከዛም በኋላ ስጠይቅህም እስከዛሬ በመካድህ ትልቅ ቅጣት ይገባሃል። እሱም ቅጣቱ ርህራሄ የሌለው ከዚች ዓለም መሰናበት ነው ያለብህ። ደረጄ በቀላሉ አልተውህም። እኔ አንተን ብዬ የሚወዱኝን አጥቼ ብዙ ዋጋ እየከፈልኩኝ ለትዳሬ እና ለልጆቼ ለቤቴ ታማኝ ሁኜ ስሰቃይ ኑሬ፣ አንተ ግን በላያ ላይ ጨራሽ አግብተህ ሌላ ልጅ ወልደህ አመጣህልኝ። አንተም ልጅህም በህይወት አትድኑም በማለት በተኛበት ሴት አድርጋ ይዛ እያሰቃየችው ሳለ ዳጣ በመደንገጥ እና በጥርጣሬ ወደዛ ቤ ቆይታ ቀናች። በሄደችበት ሰዓት ቀስ ብላ ማርታ ሳታያት ዳጣ እያየቻት ነበረ። እናም ዳጣ አባቷን እዛ አፍና ስታሰቃየው ዝም ማለት አልቻለችም ነበር። ደም እንባ እያለቀሰች፣ እባክሽን እኔን ግደይኝ፣ አባዬን አትግደዪ፣ ልጆቹንም ያላባት አታሳድጊያቸው። እኔ አባት እናት ጣዕሙን ያላወኩት እኔን አሰናብችኝ። እሱ ለውሃ ያስፈልጋታል ይኖርላቸው አለች። ወይዘሮ ማርታ እንኳንም መጣሽልኝ አባትና ልጅ አንድ ጉድጓድ አስገባችኋለሁ በማለት ማርታ አሁን ንዴት ላይ ሳለች እንግዲህ ዳጣን ሴት ለማድረግ እየተሯሯጠችም እያለ ዳጣ እንደገና በፍርሃት ልቧ መታና ወደ ኋላ መለጠች። ሄዳም እዋክሽን ሰላምዬ፣ የምታደርጊው ነገር ካለ እዋክሽን ለአባዬ በህይወት ድረሽለት፣ ታስፈልጊዋለሽ። አሁን ላይ እኔ ገብቼ አባቴ ለማዳን ብሞክርም እኔንም ልትደግመኝና ሁለታችሁም አንድ ጉድጓድ መግባት አለባችሁ። በአንድ ቀን ከዚች ከቤት ህይወታችሁ ተሰውቶ መውጣት አለባችሁ ብላ እህት እያስፈራራችኝ አምልጭ መጣው፣ እባክሽን፣ እባክሽን አለቻት። ከዛም ሰላምም ምን ያልሽ ነው ዳጣዬ? ምንድን ነው ነገሩ? አለቻት ሰላምዬ። በቃ አባቴ ልትገለው ነው አፍነው ደረስኩበት፣ አለች። ምን አለችና ሰላም መሮጥ ጀመረች። ብትሮጥም ግን ደግሞ ወይዘሮ ማርታ አሁን አራስ ነብር ሆናለች። ማንም ሰው ሊያስጥላት አልቻለም። እናም አሁን ሰላም አረትዬ ምን ነካወት? በቃ ያለውን ነገር እርሰው ጋር በመነጋገር አይሻልም? በእንቅልፍ እንደዚህ አፍነሽ ከመግደል እና ሌላ ጊዜ ከምትሰቃይ፣ አረትዬ በፈጠረሽ ፈጣሪ የሚቀር አይበልሽም አይልሽም አለቻት። ወክችልኝ እሱን ሳልጨርሰው ከነ ልጁ እኔ ማርታ እዚች ምድር አልኖርም በላይ ላይ ሰላምዬ።

አባቷን ጠርታናቷን እናቷን ማደግም ልጅ እቤት ያምጥቶ ጭራሽ ደሞ ደብቆ ይኖረ ታዳ ለዚህ ምህረት ይገባዋል ብለሽ ነው የምታስቢው? ሀለቻት እትዬ፣ አውቃለሁ ንደተወን ግን ደግሞ ታነጋግራችሁ መለያየት መኖር ካልፈለጋችሁ አብራችሁ መለያየት። ስለዚህ ብትገይ እመኝኝ እርሜ ዘመንሽን በጸጸት ነው የምትኖረው። ስለዚህ እባክሽ ይሄ በዚች ምድር ላይ ያለ ነገር የሚስተካከል ነው። ፈቃደኛ ከሆንሽ አብረሹ ትኖሪያለሽ። ፈቃደኛ ካልሆንሽ ደግሞ ለምን ራቁቱን አስቀርተሽ የራስሽን ንብረት ትወስጃለሽ። ግን ከገደልሹ፣ ለሰከንድ ምረፍት አታገኝም። በዛ ላይ ልጆችሽን እያቸው፣ ትዬ ይቻረመኔ አባታችንን በላችብን ነው የሚሉሽ። እባክሽ ብላ ሰላም አስጣለቻት። ማርታም ይህን ጊዜ እሪ ብላ አለቀሰች። እናም ይሄ ሁሉ ሲሆን አላስችላት ያለው ዳጣ ለናታን ሄዳ ተናገረች። አብጌል ደግሞ ለናታን ለምን ተናገርሽ? አንቺ ውሻ! አባቴ አንድ ነገር ቢሆን እናቴ አንድ ነገር ብትሆን በአንች ምክንያት ነው፣ እጨርስሻለው አለች። ውሃ ደግሞ አረበ እናታችሁ ምንድን ነው ነገሩ? ምንድን ነው ቆይ ዳጣ ምን አደረገች? በቃ አባዬና እማዬ ተጣሉ። እማዬኮ ስትናደድ መታረገውን አታቅም። አባዬ ራሱ ይፈራታል። ስለዚህ አሁን ዳጣን ለምንድን ነው ምጮውባት በፈጠራቸው አለች። ከዛም አሁን ዳጣ ማልቀስ ጀመረች። ብታለቅስ ደም ውሃ እንጂ ደም አይወጣሽ ደም ትፊና ሀለቻት ማርታ እመኝኝ እኔናንቺ በቅርቡ ይዋጣልናል አለች። ልጀንም አስደብድበሽኝ አቀሬም አብጌል በእኔ ነው የወጣችው። የፈለገችውን ወይም ያሰበችውን ነገር ቁም ደረጃ ላይ ካታደርስ ዘወር እንደማትል ምንም ጥርጥር የለውም። ስለዚህ ልጄን ባንች ምክንያት አሰቃይቻታለሁ፣ ደብድቤያታለሁ፣ ሞራኗን ሰብረዋለሁ። ይሄው ልጄ ግን አንድ ነገር በሩቅ አጥንታ የምትገብርና የምትረዳ ልጅ ናት። አንቺና ይህን ከሃዲ አባትሽን በአንድ ጊዜ ነው ፎቶ ያነሳቻችሁ። ያ ማለት በአንድ ጊዜ ያውቃችኋለይ ማለት ነው። ከዛም ነው ቀጥላ ወደ ስራ የሄደችው። አይሽ ጸጉርሽን፣ ጸጉሩን ወስዳ ይሄው ውጤቱን አመጣችሁ። እኔ ግን እሱን ይህን ያክል ስለማምነው እሷን እንዴት ስትይ አሰብሹ በማለት ደበደብኳት። ልጄን ይሄው ይጸጽተኛል አለች። እሺ እኔ ምን ላድርግ? የእኔ ጥፋት ምንድን ነው እንዴ? አባቴ ወለደኝ፣ ጎዳን አደግኩኝ፣ እናቴን አላውቅም። አባቴን አፈላልጌ በስንት መከራ ብመጣ ደግሞ ሕይወቱ ብስቅ ብልሽሽት ወጣ። እባክሽን ቢያንስ እሱ ጋር ተግባቡ። እኔ አይገርምም በቃ አላቅም። እህቶቼን አገኘሁ አባቴን አገኘሁ ብዬ ሳልጠግብ ይሄ ነገር ከተፈጠረ በድል ያዝናለሁ ወደ ነበርኩበት እመለሳለሁ አለቻት። ይኸውልሽ በህይወት ወደ ነበርሽበት ሳይሆን የምትመለሹው በሞት ከመሬት ይቀላቀልሻለሁ አለቻት። ኪድ ይህን ደስ ካለሽ አንቺን ሰላም ከሰጠሽ አድርጊውትዬ ግን አባቴን አታሰቃይብኝ አለቻት ናታንም እንግዲህ ዳጣን በቃ ተረጋጊ አንቺ ዝም በይ አባትሽን ምንም አይሆንም እውነት ይገርማል ነገሩ ሁሉ ብስቁልቁል ያለ ነገር ነው ለሰሚውም በጣም ያደናግራል ግን ቢሆንም ደግሞ እትዬ ተረጋጊ ወልደሽለታል አባዬ በጣም ይወድሻል ያከብርሻል ይህ ነገር የተፈጠረበትን ምክንያት ተረጋግታችሁ ብትነጋገሩበት እና ብታስቡበት፣ እንዲሁም ደግሞ ውሳኔያችሁ ላይ ብታሰፍሮበት፣ ፈጣሪ ብሎ ከሆነ ይህን ስህተቱን አርመሹ በቃ ይቅር ብለሹ ህይወታችሁን አብራችሁ የምትኖሩበት፣ ካልሆነ ደግሞ እሱ በህይወት አንቺ በህይወት እያለ በሰላም መለያየቱ እንደኔ ትልቅ ነገር ነው። ስለዚህ አንቺ ጋር በንደት የሰፈረው ሰይጣን ብዙ ነገር አሳስቶሽ በኋላ ላይ ራስሽን በጸጸት እንዳትቀጪ እፈራለሁ ትዬ፣ አንቺም አባዬም እጅግ መልካም ሰውና በጣም አስተማሪ የሆናችሁ የምታስቀኑ ጥንዶች ናችሁ። ለልጆቻችሁ ተምሳሌት ይሆናችሁ። ስለዚህ በስተመጨረሻው ይህን ነገር እንዳታበላሹት ልጆቻችሁ ነገ ጠዋት ይህንን ዛሬ ዳጣ ደርሳ አይታ ለሰላም ነግራ አባዬን ባታስጥለው፣ አንቺ እሱን እንደዚህ አፍነሽ ወይ አንቀሽ ብትቆይ የሚፈጠረውን አስበሸዋል? የንደትሽን የሆነ ነገር ቢሆን በዛው በቃ ልጆችሽ እድሜ ልክሽን እናታችን አረመኔ ናት እያሉ ሲወቅስሽ ይኖራሉ፣ ጠልተውሽ ይኖራሉ። ከዛም በፊት አንቺ ራስሽ ለራስሽ ይቅር አትዩም እድሜ ልክሽ እንደተሰቃይሽ ትኖር ያለሽ በጸጸት። እባክሽ የትዬ ተረጋጊና አስቢበት። መኖር ካልፈለግሽ ማንም አያስገደድሽም፣ ግን ደግሞ ወደ መጥፎ ቦታ አትሄጂ አላት ናታን በሚያስያዝን ሁኔታ። አሁን ዳጣ እየተንዘፈዘፈች ትገኛለች ደንግጣ። ማለትም አንድ ሚስት ባሏን በዚህ መንገድ ማሰቧ ምንም ነገር ጥፋ ሊያጠፋ ይችላል። ግን ደግሞ እንዴት እንደዚህ አባቴ ላይ ታደርጋለች በማለት በወይዘሮ ማርታ ተናደደችም ተገረመችም። ይህን ያክል አብሯት ብዙ ችግርን ያሳለፈ ባሏን እንደዚህ ያደረገች ነገ ጠዋት እኔም ልታደርገኝ ነው። በዛ ላይ ልጆቿ አባት ነው፣ በዛ ላይ የምትወደውና የምታከብረው ስለዚህ እኔም የሆነ ነገር ሳታደርገኝ እናቴን ሳላገኝ መሞት አልፈልግም። እናቴን እንደምንም ብዬ ፈልጌ እንደማገኛት አባቴ እውነቱ እስከሚታወቅ እየጠበቀ ነበረ። ስለ እናቴም ሳልጠይቀው ሌላ ችግር ቢፈጠር በእኔ ምክንያት ራሴን ይቅር አልለውም እያለች ዳጣ ማልቀስም ጀመረች። በእርግጥ ወይዘሮ ማርታ ከመልካምነቷ በላይ ከተናደደችና መጥፎ ነገር ካሰበች በጣም ሀይለኛና እልከኛ ነች ግን ደግሞ መልካምነቷ ሲነኳት ሳይነኳት እንጂ ከነኳት ለበጎ ነው ብላ ማለፍ አትችልም አሁን ላይ እንግዲህ ዳጣ ግራ ተጋብቷታል እሺ አባቴን አገኘሁ እናቴን አግኝቻት አሁን ከእናቴ ጋር ብሄድ ባሏስ በዚህ ምክንያት በእኔ ምክንያት ሌላ ችግር ይመጣል ማለት ነው፣ እያለች ብዙ ነገር በውስጧ እየተደጋገመ ይገኛል። ቻናልን ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።